ሰላም ክብራት ተመልካቾቻችን፣ ፋና ሚዲያ ኮርፖሬሽንን እየተከታተላችሁ ትገኛላችሁ። በፋና ሚዲያ ኮርፖሬሽን የሚተላለፍላችሁን ሳምንታዊውን የውኃ ልክ ዝግጅታችን ነው በመከታተል ላይ የምትገኙት በዛሬው ሳምንታዊ ዝግጅታችን በመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተ ክርስቲያን ተገኝተናል። በመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተ ክርስቲያን የተገኘ ነው። ቤተ ክርስቲያኑ ለረጅም ዓመታት አገልግሎት ሲሰጥ የቆየ በመሆኑ በቅርቡ እድሳት ተደርገውለት ለአገልግሎት መመለሱ ጋር በተገናኘ የተከናወነለት እድሳት ምን ይመስላል፣ የተከናወነለት እድሳት ቤተ ክርስቲያኑ የሚጠበቅበትን አገልግሎት እንዲሰጥ እንዲሁም ከትውልድ ወደ ትውልድ እንዲሸጋገር ምን አይነት አስተዋጽኦ ይኖሯል፣ በሚለው ከባለሙያዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም እንደምን ነህ? ሰላም ሰነበትክ? እንዴት ነህ ታስ፣ ሰላም ስራ ጤና ሁስ ስለአገኘን ደስ ብሎናል። ደስ ብሎኛል ስለመጣችሁ። ዛሬ በመንበረ ጸባኦት ቅድስት ሥላሴ ቤተ ክርስቲያን ተገናኝተናል። የእድሳት ስራውን በተመለከተው ነው ቆይታ ለማድረግ እዚህ የተገኘ ነውና ከዛ በፊት ግን እስኪ ለተመልካቾቻችን ራስህን አስታውቅልን። ኤፕሬም ይባላለሁ። ኤፕሬም ንጉሴ አርክቴክት ነኝ። አዲስ አበባ ዩኒቨርስቲ ህንፃ ኮሌጅ ወይሲ ኪነ ህንፃ መምህር ነኝ። አብዛኛውን ማስተምረው ትምህርት ሂስትሪ ኦፍ አርክቴክቸር የሚባል ትምህርቶችን ማስተምር ነኝ። ከዛ በተረፈ ደግሞ የቅርስ ጥገና ስራዎች ላይ እንግዲህ ላለፉት 15 ዓመታት እየሰራሁ ሆይ ነው ያለሁትኝ ከፋሲል ጊዮርጊስ ከሚባል አማካሪ ጋር አብረን ነው የምንሰራው ማለት ነው። እስኪ ያው የመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን የእድሳት ስራ ተከናውኖለታልና በዚህ የእድሳት ስራ ላይ የነበረ ተሳትፎ ያንተ ሚና ምን ነበረ? እንግዲህ የመንበረ ጸባኦት ቅድስት ሥላሴ ካቴድራል ሲሰራ የመጀመሪያው ስራ የነበረው ህንፃውን ማጥናት ነው። ስለዚህ የኔ ፓርት ከጥናት ጀምሮ ዲዛይን ፕሮፖዛል እስከ መስራት እንዲሁም ህንፃው ደግሞ ሲጠገንም ደግሞ እስከ ማማከር ስራ ድረስ የደረሰ በሲኒየር አርክቴክት ሌቭል ሆኜ የማማከር ስራና ዲዛይን የመስራት እንዲሁም ጥናት የማጥናት ስራ ነበረ የምሰራው የነበረው ማለት ነው እ የኔ ሮል እንደዛ ነበር የነበረ። የመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን እድሳቱ ከመከናወኑ በፊት ለ16 ወራት፣ ከአንድ ዓመት በላይ ከአንድ ዓመት ከአራት ወር በላይ የጥናት ስራ ተከናውኖለታል እና ያውም ያው ለተገነባ አካል ቅርጽ ጥናት ለማድረግ 16 ወር ጥናት ማከናወኑ እንዴት ታዩታላችሁ? ከግንባታ አንፃር ከእድሳት ጋር በተገናኘ አስፈላጊነቱ ምን ነበረ ሲነሳ፣ አክቹዋል የነበረው የተሰጠን ጊዜ 3 ወር ነበር። ግን የቅርስ ጥገና ስራ መጀመሪያ ምንድን ነው መሰለህ? ጥገና ከማካሄድ በፊት የምትጠግነው ነገር ምንድን ነው? የተበላሸው ነገር ምንድን ነው? ምንስ ያካተተ ስራ ነው መስራት ያለብህ የሚለውን የማጥናት ስራ ነው እንግዲህ ቅድስት ሥላሴ ካቴድራል እንደምታየው ከውጭ ጀምሮ እስከ ውስጥ ድረስ በጣም ውስብስብ ያለ ህንፃ ነው። በዲዛይን ደረጃ ስናየው በጣም ትልቅ ስራ ነው የምንለው። ለማጥናት ያስፈልገን የነበረው ጊዜ በየጊዜው እየጨመረ ሄዷል። አንደኛ የህንፃው ከባድነት ነው። ሁለተኛ ደግሞ በየጊዜው የሚጨመሩ ጥያቄዎች ነበሩ። መጀመሪያ ስናስብ ቀላል ጥገና እናደርጋለን ብለን ነበር የተነሳ ነው። ግን የመጀመሪያውን ፓርት ስናጠና ውስጥ ደግሞ የምናያቸው የመዋቅር ችግሮች ይኖራሉ። ስለዚህ የመዋቅር ችግር ሲኖር የመዋቅር ጥናት አካሄዳለህ። ከኤሌክትሪክ ጋር ተያይዞ ያሉ የድሮ ኤሌክትሪክ መስመሮችን እነሱን ሁሉ ትሬስ አድርገህ ማስተካከል ስራ ያስፈልጋል። የሳኒተሪ ስራዎች እንደዚህ፣ የፍሳሽ ስራዎች ይኖራሉ። የማጽዳት ስራዎች፣ የስዕል ስራዎች ይኖራሉ። ስዕላቶች ላይታችሁ ከሆነ በጣም ውስብስብ ያሉ የስዕላት ስራዎች አሉበት ከሌሎች ቤተክቶች በተለየ ያን ሁሉ የማጥናት ስራው በጣም ረጅም ጊዜ ነበር የፈጀብን ማለት ነው። መንበረ ጸባኦት ቅድስት ስላሴ ካቴድራል ቤተ ክርስቲያን እንደ የተሰራ የሚለውን ነገር ተመልካቾች ማወቅ ይፈልጋሉ 80 ዓመት 90 ዓመት አካባቢ እንደሆኑ መረጃዎች ያመለክታሉ እና እንዴት ነበር የተሰራው በአንድ ጊዜ ነው ወይ ግንባታ የተጠናቀቀ ወይስ በተለያየ ምዕራፍ ነው ግንባታው ሊጠናቀቅ የቻለው የቅድስት ስላሴ ካቴድራል በአንድ አይደለም ያለቀው አሁን እዚህ ጋር የምታዩት ህንፃ አንድ ያልቆ የተሰራ ህንፃ አይደለም የተጀመረው በ1920ዎቹ መጨረሻ አካባቢ ላይ የተጀመረው በአጼ ኃይለ ስላሴ ጊዜ የተጀመረው ከዛ በኋላ ግን የጣሊያን ወረራ ሲመጣ የመጀመሪያው ስራ ተቋረጠ እሳቸውም ወደ ውጪ ተሰደው ሲሄዱ ስራው ተቋርጦ ቆይቷል። ከአምስት ዓመት በኋላ የነጻነት ጊዜው ሲመጣ ደግሞ ተመልሰው ሲመጡ ከነበረበት አስፍተው እንደገና መስራት ነበረባቸው። ስለዚህ የመጀመሪያው ምንድን የሆነው፣ የመጀመሪያው ፌዝ ይሄ ጉልላቱ ያለበት በኋላ ላይ እናየዋለን፣ ጉልላቱ ያለባት ፋስ ብቻ ነበር የተሰራቸው። ተመልሰው ግን ሲመጡ ከአውሮፓ ሲመለሱ የመጀመሪያ ስራቸው ምንድን ነው? የሚጠቀመው ሰው እየበዛ ቤተክርስቲያኑ ደግሞ ሳይዟ ትንሽ ነበረ። ስለዚህ ማስፋት ፈለጉ። ሁለተኛ ፌዝ የሚባለው ተጨማሪ ተሰራ ማለት ነው። አሁን በጎን በኩል የምታዩት ሀውልቶች በጣም ያሉበት ሁለተኛው ፌዝ የምንለው ከጉልላቱ ቀጥሎ ያለው ማለት ነው። እሱ በ1940 አርባዎቹ አካባቢ ላይ ተሰርቶ ያለቀ ነው። ከዛ በኋላ እንደገና አሁንም ሰው እየበዛ በጣም የሚጠቀመው ሰው እየበዛ ሲመጣ የስፔስ ጥበት እየፈጠረ ሲሄድ ሶስተኛ ፌዝ እንደገና አሁንም ተጨመረ። እንግዲህ ሁለተኛው ፌዝ የምንለው እስከ አሁን እዚህ እስከ ቆምንበት አውደ ምረቱ እዚህ ድረስ ነበር የነበረው። በሶስተኛው ፌዝ ላይ ይሄ ፊት ለፊቱ ገጽታው ተጨመረና ይሄም አውደ ምረት አሁን ከዚህ ወደዚህ ያለው ሶስተኛ ፌዝ ላይ ተጨምሮ የተሰራ ነው። እርግጥ ጥናቱን ስናጠና አራተኛ ሁሉ ለመቀጠል ሀሳብ ሁሉ ነበር፣ እቅድ ነበረ። አጋጣሚ ሆኖ የመንግስት ለውጥ ሲመጣ ሳይሳካ ቀረ እንጂ አራተኛው ፌዝ ሁሉ እስከ ፊት ለፊት ድረስ የመቀጠል ሁሉ እቅድ ነበር የነበራቸው ማለት ነው። ስለዚህ በጠቅላላ ተሰርቶ እንኳን ለማለቅ ራሱ እንግዲህ ከ1928 ጀምረ እስከ 1930 አምሳዎቹ መጨረሻ ስትሄድ ወደ ከሀያ ዓመትና ዓመት በላይ የፈጀ ህንፃ ነው ማለት ነው። በአንድ ጊዜ ተጠናቆ የሰራ አይደለም ይሄ እንዳልከው ከሀያ ዓመት በላይ ወስዷል። ይህም ካቴድራል ቤተክርስቲያን አሁን የምናየውን እይታ ለመያዝ ከሀያ ዓመታት በላይ የፈጀ ነው ማለት ነው። አንዱ ግንባታ ያገለግልና የተወሰነ ዓመት አገልግሏል ማለት ነው። ስለዚህ እነዚህ በተለያየ አመት የተሰሩትን ግንባታዎች በአንድ ላይ የማስተሳሰሩ ሂደት ምን ነበረ? በወቅቱ እንግዲህ ለየት የሚያደርገው አሁን ለእኛም ጥናት አንዱ ከባድ የነበረብን ምንድን ነው የተሰራበት ግብአትና አሰራር ቴክኒክም የተለያየ ነው በሶስቱም ፌዝ እንግዲህ የመጀመሪያውን ጉልላቱ ያለበት የመጀመሪያውን ፌዝ የምንለውን ስታይ ስትራክቸሩ ወይም መዋቅሩ ሙሉ በሙሉ በማሶነሪ ስትራክቸር ነው የተሰራው። ኮንክሪት ብዙም አልነበረም። የነበረው ምን የድንጋይ ግንብ ነው። ግድግዳው ግንብ ነው። ዶሙን የተሸከመው ግድግዳ እንዳለ ሙሉ በሙሉ የማሶነሪ ወይም ነው የድንጋይ ግንብ ነው። ሁለተኛው ፌዝ ደግሞ ሲመጣ የድንጋይና የኮንክሪት ሚክስቸር ስራዎች ነው የምናገኘው። አምዶቹ ለምሳሌ በኮንክሪት የተሰሩ አምዶች እናያለን። ስለዚህ በድንጋዩ ግንባታና በኮንክሪቱ መካከል ያለው ኤክስፓንሽን ስራ እንዴት ነበር የሚለው አንድ ውስብስብ የነበረው ስራ እሱ ነው። ሶስተኛው ፌዝ ደግሞ የምናየው ይህ አሁን ላይ የምታየው ሙሉ በሙሉ የኮንክሪት ስራ ነው። በብዛት ድንጋዮቹን የምታያቸው የስትራክቸር ስራዎች ሳይሆን የጌጥ ስራዎች ናቸው አብዛኞቹ የድንጋይ ስራዎች እንጂ ውስጥ ለውስጥ የምታየው ስትራክቸር ስራ ሙሉ በሙሉ በምትለው ደረጃ የኮንክሪት ስራ ነው። ስለዚህ ሶስቱም ፌዝ ስናየው ኮንስትራክሽን ቴክኒኩ የተለያየ ነው፣ ግን ሶስቱን ያገናኙበት ሲስተም በጣም ኢንትረስቲንግ የሆነ ዲቴሎች ያሉበት ነው። እድሳት ያው ተከናውኗል። ይሄ ቤተክርስቲያን ተጠናቆ አሁን ወደ ነበረበት አገልግሎት ተመልሷል። ለምእመናንም መንፈሳዊ አገልግሎቱን እየሰጠ ይገኛል እና ለምንድን ነው እድሳት ማድረግ ያስፈለገው ቢባል ምንድን ነው መልሱ? እንግዲህ ህንፃዎች ያው ሰርቪስ እየሰጡ በሄዱ ቁጥር ዲቴሪዮሬት የሚያደርጉት ፓርቲ ይኖራቸዋል። በተፈጥሮ ምክንያት፣ በፀሐይም በዝናብ ምክንያት የሚፈጠሩ ነገሮች ይኖራሉ። ስንጠቀምባቸውም ደግሞ የምንጨምራቸው ነገሮች ይኖሩ እና እዚህ ለምሳሌ አንደኛው ማዕጠንት ይኖራል። የቤተ ክርስቲያን ማዕጠንት ይኖራል። ለምሳሌ ከዛ ጭስ የሚወጣ ጭስ ለምሳሌ ስዕላቶችን ያጠቁራል። እንደዚህ ከውጭ ደግሞ ስንሄድ ይሄን ግቢው እንደምታየው ብዙ መኪናዎች ይወጣሉ ይገባሉ። የመኪና ጭስ ፖሊሽኑ አለ። የዛ የዛ ደግሞ ይሄ ለየት የሚያደርገው ይሄ ህንጻ አንዱ ምንድነው ቅርጻ ቅርጾቹ ናቸው። በተለያየ ጊዜ አይታቸው ከሆነ በጣም የመጥቆር የመቆሸሽ እንትን ነበረባቸው፣ እና ያ ሁሉ ከበን የመጣ ነው። ከውጭ ፖሊሽን ይመጣ ነው። ስለዚህ ሂደት እየተፈጠሩ ያሉ ነገር። ስለዚህ በየጊዜው መታደስ አለባቸው። ሁልጊዜም ጥሩ እይታቸውን ይዞ መቀጠል መቻል አለባቸው። ልክ እንደዛ ሁሉ ደግሞ ስትራክቸራሊም ደግሞ የመሬት እንቅስቃሴ ቢኖር ለምሳሌ በዚህ በሆነ አጋጣሚ የፍንዳታዎች እዚህ አካባቢ ላይ ሲፈጠሩ መነቃነቆች ተፈጥሮ የተሰበሩ መስታወቶች፣ የተሰበሩ የወለቁ ቅርሶች ምናምን ነገሮች ይኖራሉ። ስለዚህ የእነዚህ ሁሉ ድምር ውጤት ነው። ከዛ በተረፈ ግን ዶም አካባቢና ጣራዎች አካባቢ ላይ ከባድ የሆነ የፍሳሽ ችግር ነበረ። ገናው ተከናውኖ እለት የመጣውን ውጤት ስኬት እንዴት ትገልጹታላችሁ? ያው እናንተ ጥናቱን ለ16 ወር የፈጀ ጥናት አከናውናችሁ ነው ወደ እድሳት የገባችሁትና ከጥናታችሁ ጀምሮ ከያዛችሁት እቅድ ጋር በተገናኘ የመጨረሻ ውጤት እንዴት ትገልጹታላችሁ? እንደ እውነቱ ከሆነ እንግዲህ እስከዛሬ ከሰራናቸው የቅርስ ስራዎች በጣም ከምንኮራበት ውጤት ብለን ከምናወረው አንዱ ይሄኛው ነው። በብዙ መልኩ አንደኛ ስራው ውስብስብ የነበረ ነገር ነው። ስለዚህ ያንን ውስብስብ የነበረ ስራ በጥንቃቄ ተጠንቶ ስለተዘጋጀ በመጀመሪያ ደረጃ ለጥናቱን መልስ አዘጋጅተን ስለነበረ በተፈለግነው ነው መልኩ ነው ጥናቱ ላይ በተጠየቁ ጥያቄ መሰረት ነው ጥገናን ጠቃቀ ሄደን የጨረስ ነው። ሌላ በተረፈ የማቴሪያል ችግሮች ነበሩ። ከውጭ መምጣት የነበረባቸው ብዙ ማቴሪያሎች ነበሩ። ለምሳሌ የውጭ ቀለም የምታያቸው ግድግዳ ቀለሞች በሙሉ ከውጭ ማስመጣት ነበረብን። እነዚህን ቀለሞች ልዩ አይነት ቀለሞች ስለነበሩ ከህንፃው ተፈጥሮ ጋር መሄድ ስለነበረብን ማለት ነው። የኮፐር ጥገናው ነው ላይ ዶሙ ላይ የምታያቸውን ቀለም ቅብ ስራዎች ሎካል የማናገኛቸው ማቴሪያሎች፣ እነዚህ ሁሉ በጣም በምንፈልገው መልኩ አጋጣሚ ሆነው ኮንትራክተሩ ጥሩ ሬፒቴሽን ያለው ኮንትራክተር ስለነበረ እነዚህ ማቴሪያሎች በሙሉ ኢምፖርት አስደርገን ያሰራ ነው። የሐውልት ስራዎቹንም አይተ ከሆነ ለምሳሌ ሐውልት ስራዎች በዚህ ሌቭል ተጠግኖ የሚያውቅ ስራ ላይ ነው እስካሁን ድረስ ኦነስት ስፒኪንግ ሶ ለእኛም ትልቅ ሌሰን የሆነ በጣም የሚገርሙ ባለሙያዎችን አግኝተን ያጸዱልን ስራ ነው ይህንን ሀውልቶቹ ስናጸረ ምክንያቱም የዚህ ቤተክርስቲያን አንደኛው መገለጫ ብለን የምናወረው የሀውልቶቹ ስራውም ስለነበረ ማለት ነው እንደ አርቶር እንደ ኦርኮፍ አርት የምናየው ትልቅ ህንፃ ስለሆነ ማለት ነው ተመልካቾቻችን ከአርክቴክት ኤፍሬም ጋር የነበረን ቆይታ ይሄን ይመስል ነበረ በመንበረ ጸባዎት ቅድስት ሥላሴ ካቴድራል ቤተክርስቲያን ያለን ጉብኝት ግን ይቀጥላል አብራችሁን ቆዩ እናመሰግናል በቃ ኢንጂነር፣ እናመሰግናለን። እስኪ ሙሉ ስም ለተመልካቾቻችን ሙሉ ስምህንና የስራ ኃላፊነትህን በተለይ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን የእድሳት ስራ ላይ ያለን ኃላፊነት አንሳለን። አመሰግናለሁ። እንኳን ደህና መጣችሁ። ስርዓት አየለ እባላለሁኝ። የቅድስት ሥላሴ ካቴድራል በሰበካ ጉባኤ የአብይ ኮሚቴ አባል ነኝ። በአቢ ኮሚቴ ውስጥ ንዑስ ኮሚቴ ቴክኒክ ኮሚቴ ያለ እድሳት ስራውን የሚከታተል የግንባታ እድሳት ስራዎችን በተመለከተ የእሱ ኮሚቴ ሰባት አባላት አሉት። የዛ ሰብሳቢ ነው። እናመሰግናለን። እስኪ ያው መንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተ ክርስቲያን በኪነ ሕንፃ ንድፉ የተለየ ነው ይባላል። ስናየው ሁላችንንም የሚማርክ የሚስብ ነገር አለው። በርካታ ቅጻቅጾችን እንመለከታለን፣ የራሱ ውበት አለው እና ምንድን ነው የተለየ ነገሩ? እኛ ኖርማል መደበኛ ሰው ከሚያወጭ ሙያዊ የሆነ ነገሩ ምን ይመስላል? ሁለት ነገር ነው። አንደኛው በካቴድራል ሌቭል በካቴድራል ሌቭል ስያሜ ብቻ ሳይሆን በአርኪቴክቸር የቤተክርስቲያን ግንባታን የካቴድራል ታይፕ ቸርች ግንባታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመጀመሪያ ጊዜ ኢንትሮዲስ የተደረገው በቅድስት ሥላሴ ካቴድራል። ስነ ህንፃው በጣም ምጡቅ የሆኑ ደንብ የረቀቁ ስራዎች የሚታዩባቸው ናቸው። ከግድግዳ የግንባታ ስታይሉ ላይ በሚመለከት መስታወቶቹ በስቴንድ ግላስ የተሰሩ ናቸው። ውስጥ ያሉት የቅርጻቅርጾች በውጭ የምንመለከታቸው ቅርጻቅርጾች የመላእክት የወንጌላውያን ኦል ኢንኦል ሁሉም አንድ ላይ የተሰሩበት በመስቀላት የምትመለከቱት ከላይ ዶሞቹ ላይ የኮፐር ኮፐር ትኖች ናቸው። ዶሙ ከሌሎቹ በተለየ ማለት ነው። አንድ እነዚሁ ኮፐር ፔንትስ የተቀቡት በስቴንግላስ የተሰሩት በድንጋይ በቅርጻ ቅርጽ፣ በሌሎች በሌሎች ነገር የታዩት ነገሮች አንድ ላይ ተዋህደው ስነ ህንፃውን በደንብ ዲቴሎቻቸው በጣም በጣም የሚስቡና እንደውም እስካሁንም ድረስ መማሪያ የሆኑ የስነ ህንፃ ባለሙያዎች የሚጎበኙት እንደው አገልግሎት በሚሰጥ ጊዜ ተገብቶ በውስጥ በአምልኮ ስርዓት ካልሆነ በስተቀረ እንዲሁም ይጎበኝ አይደለም፣ ግን ገብተው እንደ ቱሪዝም የተፈቀደውን ያክል አይተው እስካሁን ድረስ የሚደመሙበት ስራዎች አሉ። ይህንን መልካም፣ ያው እንደምንመለከተው የተለያዩ ቅርጻ ቅርጾች ውስጥ ላይ ደግሞ የተለያዩ ስዕላቶች አሉ ና የተከናወነው እድሳት ሁለ ገብ ነው ሁሉንም ያማከነ ነው እና አጠቃላይ የተከናወነው እድሳት ምን ምን ጉዳዮች ላይ ያካትተ ነበረ የሚለውንም ያነሱልን መሰረታዊ የሆነ ከታች ከፋውንዴሽኑ ተነስቶ ከታች ከክርስትና ክፍሉ በኩል ብትገቡ ፉቲንጎቹ ድረስ ገልጠን አንስተን ነው ፉቲንጎች ማጠናከር የሰራ ነው ኮለኖቹን ጃኬቲንግ ሰርተናል የመዋቅር ስራው ሙሉ በሙሉ ከአደጋ ነፃ በሚሆንበት ደረጃ ለሚቀጥሉት ሃምሳ ዓመታት ማገልገል እንዲችል አድርገን የነበሩትን ስትራክቸሮች ሪንፎርስመንት ወይም የሬትሮፊቲንግ ስራ ተሰርቷል። የመዋቅር ማስተካከል ይሄ ስትራክቸራል ሬስቶሬሽንን ማለት ነው። ከአመጣጡ ተነስቶ ያሉትን ጉዳቶች በጥናት ከተሰጠን የካቴድራሉ ዳሜጅ ሌቪል ተነስተን የስትራክቸራል ሜጀር ዳሜጅ ነበረ፣ እነሱን መታደግ ነበረብን። ሌላው አርኪቴክቸራል ኤሌመንቶች ነበሩ። የስቶን ኮንሰርቬሽን ስራዎች ተሰርተዋል። ሬስቶሬሽን የስቶን ክላዲንጎቹ እሱን የራሱን የቻለ በዲሲፕሊን ደረጃ ሰባት ቦታ ተከፋፍሏል። የስትራክቸራል ኮንሰርቬሽን ስራ ተሰርቷል። የስቶን ኮንሰርቬሽን ስራዎች ተሰርተዋል። ድንጋዩ ላይ ያሉ ራሱን የቻለ ባለሙያ ነው፣ ስቶን ኮንሰርቬተር መጥቶ እንዲሳተፍ የተደረገው የስዕላት ኮንሰርቬሽን ስራ ተሰርቷል። እሱ ላይ የስዕላት ላይ ስዕላት ላይ ስዕላት እንግዲህ የተሰሩት በባክግራውንዳቸው ቆዳ የተወጠሩ ቆዳዎች እና መደቦቻቸው ራሳቸው ስዕሎች የተሳሉበት የመወየ በነዚህ ባልኳቸው የእርጥበት መሳብ ምክንያት ደግሞ ቀለማቱ ራሱ የመልቀቅና የመበላሸት ሂደት ነበር የነበሩ እነሱን በነበሩበት የተሰሩበትን የቀለም ይዘት ስዕላቱ የተሳሉበትን መደብ ባክግራውንድ እሱን ሙሉ በሙሉ የስዕል ኮንሰርቬተር ባለሙያዎችን በጥናቱም አሳትፈን የተሰራባቸውን ቀለሞች የነዛን ደግሞ ኢንግሪዲየንቶቹ ቀለሞቹ ምን ምን እንደነበረ ኢንግሪዲየንት የነበሩት ዴን ባክግራውንድ ስዕላቱ የተሳሉበት ደግሞ ባክግራውንድ ምንድን ነው የሚሉትን እነሱን በነበሩበት ሊሰራ የሚችልበትን ሜቶዶሎጂስ ክሬት ተደርጎ፣ በዛ በቀረበልን መሰረት ደግሞ ያንን የሚሰሩ ባለሙያዎች በኮንትራክተሮቹ በኩል ከቀረቡልን፣ እነሱን ደግሞ መርምረን ችሎታቸውን ተገምግሞ የዛን የዳሜጅ ሌቭሉን እና ሬስቶሬሽኑን በተሰጣቸው የጥናት መሰረትና ሊሰራ በተቀመጠላቸው ሜቶዶሎጂ ሰርቶ ማስረከብን የሚችሉ የኮንሰልታንት የአጥኚ ቡድንና የኮንትራክተሩ ሰሪው ቡድን እነሱን አጣምረን ነው ስራውን የሰራ ነው። ስዕላት ላይ ያለው ዳሜጅ ሁድማች ተቀርፏል፣ ተስተካክሏል። ኦሪጂናል በነበረበት ለመመለስ ተሞክረዋል። ቅርጻ ቅርጾች ላይ የመሰበር በውስጦቻቸው ያሉ የመቆሸሽ የመበላሸት የቆሸሹት እንዴት እናጽዳቸው? የተሰበሩት እንዴት እንጠግናቸው? በኦሪጂናል ማቴሪያሎቻቸው የቀረቡት ሜቶዶሎጂስ ምንድን ናቸው? የሳንድ ብላስት ነው ወይ? በዋተር ጄት ማጥረብ ብቻ ነው ወይ? ወይንስ ሌሎች ሌሎች ኬሚካሎች እነዚህ የሚመጡት ኬሚካሎችስ የተሰሩበትን ማቴሪያሎች አይጎዱብንም ወይ? የነዛንም በቅርስ ጥበቃ ደግሞ ደንብና ስርዓት መሰረት በፊትም ከዚህ በፊት አስረድቼ ስለነበር አልደገም ኩም በእነሱ በኩል ያለው የቅርስ ጥበቃ ስርዓት ደግሞ የሚፈቅድልን ሌቭል ኦፍ ኢንተርቬንሽን አለ። ዳሜጁን ሴቭ ማድረግ ማለት ማስተካከል እንፈልጋለን ስንል ያለውን የቅርስነት ይዘት መቀየር አንችል። ስለዚህ በዛ አንጻር ባለው ሌቭል ኦፍ በተፈቀደው ሌቭል ኦፍ ኢንተርቬንሽን እነዚህም ባለሙያዎች መስሪያ ማቴሪያሎቻችንን እና ኦሪጂኑን ባማከለ ጥናቱን መሰረት አድርጎ ኮንሰርቬሽን ተሰርቷል። የነሱ ሬስቶሬሽን ተሰርቷል። ከቅርሶቹ እና ከሌሎቹ ባሻገር ኤሌክትሪካል፣ ሳኒተሪ ስራዎችም እንደዚሁ ዘመኑን ያዋጀ ሆኖ ለሚቀጥለው 50 አመት ስትራክቸሩን ሜንቴን እናደርጋለን ስንል አገልግሎት ሲሰጥ በአሁን ጊዜ ኤሌክትሮኒካሊ እንግዲህ ዘመኑ ሩቅ ተጉዟል የሚባልበት ያክል ደረጃ ደርሷል። በሳውንድ ሲስተም የዚህ በቅዳሴ እና በአገልግሎት በሚሳትባቸው ጊዜያት የድምፅ አወጣት ስርዓቱ እሳት በሚነሳበት ጊዜ ላይ ካቴድራሉን ከእሳት የመታደግ ሁኔታዎች መብረቅ ከዚህ በፊትም መከላከያ የተሰራለት ነበረ። አሁን ላይ ይህን መብረቅ መከላከያ እንደዚሁ አሁን በሞስት ሪሰንት ቴክኖሎጂ ተጠቅመን እንደውም እሱንም መታደግ ደረጃ ደርሰናል። የእድሳት ስራው የተከናወነው ካቴድራሉን ከትውልድ ወደ ትውልድ ለማሸጋገር ነው እና ከዛ አለማ አንጻር ምን ያህል ተሳካ የሚለው ያው ወደፊት ነው የሚታወቀው። ግን አሁን በሰራችሁት ስራ ምን ያህል ነገር አለ፣ የባለፉት ጊዜ አገልግሎቶችን ከግምት አስገብተን ለቀጣይ ጄኔሬሽን ደግሞ እነሱም ይህን ይሄንን ታድገው ወደፊት ሊሻገሩ ሲሞክሩ እኛ ያየነውን ፔይ እኛ ያየነናቸውን ተግዳሮቶች እነሱ ጋር እንዳይደርስ የመጀመሪያውን እርከን ስራ ሰርተናል። ለምሳሌ ምንም አይነት ድሮዊንግ አልነበር የተሰራው ካቴድራል በሶስት እርከን መሰራቱን ታሪካዊ ጥናቱን አድርገን በደረስንበት ነው እንጂ ድሮይንጎች ንድፎች አልነበሩም። የተበጣጠቁ ዳታዎች ነው የያዙ። እነሱን ይዘን በህይወት ያሉ አባቶችን፣ ሲሰሩ የነበሩ ሰዎችን፣ አገልግሎት ሲሰጡ የነበሩ አባቶችን እነሱ ጋር በተደረጉ ኢንተርቪዎች፣ ባሉ ቴስቶች፣ የተለያዩ ሳምፕሊንጎች ተሰርተው ነው እዚህ ጥናቱን መሰረት አድርገን የመጣ ነው። አሁን ለሚቀጥለው ጀኔሬሽን ቢያንስ ቀድሞ የተሰራው የነበረው ድሮይንግ አሁን የሰራናቸው ስራዎችን ሙሉ በሙሉ ወደ አዝብልት ድሮይንግ ቀይረናል። ይሄ እድሳት ስራ ረጅም ጊዜ የወሰደ ነው። ከጥናቱ ጀምሮና ለ እንደ መማሪያ እንዲሆን በሌላው አካባቢዎች የሚካሄዱ የዚህ ታሪካዊ እድሳቶች ሪ ትክክለኛውን ነገር ለማስጠበቅ ምን ነገር ከዚህ መማር አለባቸው? ከዚህኛው ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን የእድሳት ስራ ምን መማር አለባቸው? የሰለጠኑ ባለሙያዎች ሶ ያገኘናቸውም ጥቂት ናቸው። ሊታደሱ የሚገባቸው ደግሞ ከተገነቡበት ጊዜ አንጻር አሁን ላይ ያንን የሳቹሬሽን ሌቭል ደርሰዋል። በአብዛኛዎቹ ወደ ሙሉ እድሳት እንግባ በሚባልበት ጊዜ በሆነ ወቅት የተሰሩትን አተታይም የእነዚያ ሬስቶሬሽን ስራዎች በሚመጡ ጊዜ የባለሙያ እጥረት ይገጥመናል የሚል ፍራቻ አለ። ስለዚህ እንደ አንድ ግብ መታየት ያለበት በቤተ ክርስቲያኒቷ፣ በቅርስ ጥበቃ እና ሌሎች በቱሪዝም እና በባህል መስሪያ ቤቶቻችን በክልልም በፌዴራልም በኩል ያሉት እነዚህን የቅርስ አጠባበቅ ባለሙያዎችን ትንሽ ትኩረት ሰጥቶ ስልጠና መሰጠት ያለበት ይመስለኛል። ከልብ እናመሰግናለን። ተመልካቾቻችን በውሃ ልክ ዝግጅታችን በመንበረ ጸባዎት ቅድስት ሥላሴ ካቴድራል ቤተ ክርስቲያን የነበረን ቆይታ የተከታተላችሁትን ይመስል ነበረ። በነበረን ቆይታ በመንበረ ጸባዎት ቅድስት ሥላሴ ካቴድራል ቤተ ክርስቲያን የተከናወነውን የእድሳት ስራ ምን ይመስል ነበረ፣ ምን አይነት እድሳት ተከናወነለት በሚለው ጉዳይ ዙሪያ ከባለሙያዎች ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ